በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስማምነን በዕለተ ማክሰኞ የሚነበብ የአባታችን የአቡነ እስትንፋሰ ክርስቶስ ገርሊህ ነው። ጸሎቱና በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር። አሚን የአባታችን የአቡነ እስትንፋሰ ክርስቶስን የገድሉን ጣዕም ትሰሙ ዘንድ የመጣችሁ የቤተ ክርስቲያን ልጆች የሆናችሁ ወንዶችና ሴቶች በሙሉ ፈጽማችሁ በዝነ ልቦናችሁ ስሙ፣ አድምጡ። በነጋ ጊዜ አባታችን በቤተ ክርስቲያን ውስጥ ቆመው ሲጸልይ ካህናት አግኝተው ስለ መገኘቱ ካህናቱ ተደሰቱ። ከእሱ ጉዳይ ስላለኝ ወደ አበመኔታችሁ ሰዱኝም አላቸው። ወደ መምህሩ ቤትም ወስደው ስለ አመጣጡ ለመምህሩ ነገሩት። መምህሩም አስገቡት አለ። እስትንፋሰ ክርስቶስንም ወደ ቤት አስገቡት። ካበምኔቱ ፊትም በእግሩ ላይ ወድቆ ሰግዶ ጉልበቱን ሳመው። መምህሩ በመንፈስ ቅዱስ አውቆ፣ አመጣጠህ እጅግ መልካም ነው፣ ልጄ ሆይ መነኩሴ ትሆን ዘንድ መጣህነ አለው። አባታችን አቡነ እስትንፋሰ ክርስቶስም አዎን፣ አባቴ ሐሳቤን ሁሉ አውቀሃል። ዓለምን አየኋት፤ አንድስ እንኳን ጥቅም ያገኘባትን አላገኘውም። በውስጧ የሚኖሩ ነገሥታት፣ መኳንንት፣ ባለጸጎች፣ ሀብት የሌላቸው ድሆች አለናለን ሲሉ ፈጥኖ በሞት ይጠፋሉ። የኃጥአን ዕድል ፈንታቸው ጽዋ ተርታቸው እሳቱ የማይጠፋ ትሉ የማያንቀላፋ ገሃነመ እሳት ነው። እኔም ሰውነቴን ከኃጢአት ነፍሴንም ከገሃነ መእሳት አድና ዘንድ ከዚህ ዓለም ባሕረ ኃጢአት በጸሎትህ መቅሰፊያም ታሻግረኝ ዘንድ ወደ ዋናተኞች አለቃ ወደ አንተ መጣው እንደ በግ ራሱን ወደ ሰዋ ሊቀ ካህናት ክርስቶስ ወዳለበት መሰላለም ጸሎትህ ታደርሰኝ ዘንድ እንሆ ከዓለም ሸሽቼ ወደ አንተ መጣሁ አለው። የኢየሱስ መዋ ልጅ የሚሆን አበምኔቱ ሰምቶ በእውነት እግዚአብሔር አንተን መርጦ እንደ አባታችን አቡነ ተክለ ሃይማኖት ዓለምን በመናቅ የመስቀል ሞት የምትሆን መከራን ትሸከም ዘንድ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ወንጌልም ቀንበር ትጠመድ ዘንድ በአስራ አምስት አህጉር ትሾምም ዘንድ ከዚህ ዓለም ለይቶ በምናኔ አወጣ። ጌታችንም ይወድሃል፣ እንደ በጎ አገልጋይም ያከብርሃል። ከእንግዲህ ልጄ ስንፋሰ ክርስቶስ መከራን ታገስ፣ ልብህንም አጽና፣ የእግዚአብሔርንም ሕግ ጠብቅ። የቸርነቱንና የይቅርታውንም ብዛት አድርጎልህ ጽናትን ሰጥቶ ከመልካም ታምራት የተነሳ ጻድቃን አይተው ስለ አንተ እግዚአብሔርን እንዲያመሰግኑት አለው። በመነኮሳት መጽሐፍ እንደተጻፈ ሦስት ዓመት ፈተነው። እስትንፋሰ ክርስቶስም በሐይቅ ገደማ ለመነኮሳት እንጨትን በመልቀም ውሃን በመቅዳት ለአባቶች መነኮሳት ምግብ ሊሆናቸው ከባሕር ውስጥ አሳን በማውጣት ያገለግል ጀመር። በዚያን ጊዜ የአባቶች የመነኮሳት ቁጥር ካርድት ጋር ስምንት መቶ ነበረ። ሦስት መቶ በገዳሙ ላሉት መነኮሳት በመላላክ ከቆየ በኋላ ሦስት ዓመትም በገዳሙ ላሉት መነኮሳት በመላላክ ከቆየ በኋላ ቸርነቱንና መልካም ሥራውን ትህትናውንም ባህሪው እንቁ እንደሚባል የጠራ ንጽህናውንም ትዕግስቱንም ትሩፋቱንም ጽርቁንም ባዩ ጊዜ በጣም ደስ አላቸው። ዳግመኛም ሀብተ ክነቱን ጸሎቱንም እንደሚያዘወትር ለዘላለሙ ኃጢአት፣ ትዕቢት፣ ትዝርት፣ ክፋት፣ ስስት፣ ቅናት፣ ሽንገላ፣ ሐሜት፣ ቁጣም እንደሌለበት አይተው ተረዱ። በፍቅርና በየዋህነት ጸሎትን ለመጸለይ ይጨነቃል እንጂ አይሰንፍም። የእጅ ሥራ በሚሠራበት ጊዜ በአፉ እየጸለየ በእጁ ይሠራ ነበር። ከሦስት ዓመት በኋላም ማኅበሩ ወደ አበምኔቱ ገብተው ይህ ልጅ በመልካም ሥራ ፍጹም ነው፣ ክፋትም የለበትም፣ መልካም ሥራን ሁሉ ፈጽሟል ብለው ለአበምኔቱ ነገሩት። ከሦስት ዓመት በኋላም የአባታችን የአባ እንጦንስና የአባ መቃርስን፣ የአባ ጳውሊንና የአባ አርሳኒዎስን፣ የአባ ኤዎስጣቴዎስና የአባ አብሳዲን፣ የአባ ነቢዩድንና የአባ አቢብን፣ የአባ መቃቢስንና የኤላሬዮንን፣ የአባ ኬሮስንና ሰባት ዓመት ባፉ ድንጋይ ጎርሶ የኖረ የአባ አጋቶንን የቅዱሳንን ገድል ሁሉ በመከተል ስርዓታቸውንም በመከተል አሳየ። ለሁሉም አራያ ሆነ። አበምኔቱም የነዚህ ሁሉ በረከት በአንተ ላይ ይደር ብሎ ከባረከው በኋላ የምንኩስናን ልብስ አለበሰው። አስኬማንም የኢትዮጵያ ሊቀጳጳሳትና የገዳማት አለቃ የመነኮሳት አባት ከሚሆን ከአባታችን ከሙሴ ሕንፃ ደብረ ድባ ከሚባል ቦታ ተቀበላለው። ከዚህ በኋላ አባታችን አቡነ እስትንፋሰ ክርስቶስ የደብሩ መጋቢና ሊቀዲያቆን ተሾመ። መምህሩንና ገዳሙንም ቤተ ክርስቲያኑንም አስደሰተ። ቤተ ክርስቲያንም በመላላኩ በመልካም ጸባይም ሆኖ በማመስገንም ተደሰተችበት። የምንኩስናን ልብስ ለብሶ ጥቂት ወራት ከቆየ በኋላ የማኅበሩን መነኮሳት ተሰናበታቸው። እነርሱም መርቀው ሸኙት። ወደ ጳጳሱም ሄዶ ካንተ ባረክ ዘንድ መጥተው አለው። ጳጳሱም እስትንፋሰ ክርስቶስን ባየ ጊዜ በግንባር በምግባር በሃይማኖት እግዚአብሔርን በመፍራት በትምህርት እንዳደገ በመንፈስ ቅዱስም እንደጸና በእግዚአብሔርም ጸጋ ፍጹም እንደሆነ አውቆ እንደ ሊቀ ሐዋርያት ቅዱስ ጴጥሮስ የቅስናን ስልጣን ሰጠው። ጳጳሱም የቃሉን አነጋገር የአንደበቱንም ጣዕም ባየ ጊዜ አደነቀ፣ በእርሱ ዘንድ ስውር ምስጢርን አይቷልና። ከጥቂት ቀንም በኋላ ቁምስናን፣ ኤጲስቆጶስነትን ሦስቱንም ሥልጣን ሰጠው። ከዚህ በኋላ አባታችን አቡነ እስትንፋሰ ክርስቶስ ጌታችንና አምላካችን መድኃኒታችን ፈጣሪያችን ኢየሱስ ክርስቶስ ሰውነቱን በገራ የተመስቀል የጣለ ነፍሱን ያገኛታል፣ ስለ እኔ ሰውነቱን በገራ የተመስቀል ይጣል ያለውንም አስቦ በጾምና በጸሎት በትህርምት በስግደትም ኖረ። ዳግመኛም ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሰው ዓለሙን ሁሉ ቢገዛ ቢነዳ ነፍሱንም ካጣ ምን ይጠቅማል? ያለውንም አስቦ ለኃጥአን ፍዳ፣ ለጻድቃን ተድላ ደስታ እንዳላቸውም አሰበ። ይህን አስቦ ከጳጳሱም ቤት ተባርኮ ከሸዋ አካባቢ ከምትገኝ ከደብረ ድንቅ ታምራት እያደረገ እንደ ጌታችንና እንደ አምላካችን እንደ አስራ ሁለቱ ሐዋርያትም አጋንንትን ያወጣ ድውያንን ሚፈውስ ለምጽንም ያነጻ ጀመር። ክብርት በምትሆን በጸሎቱን ባመኑ ጊዜ ብዙ ድውያን ይፈወሱ ነበር። ታምራት በማድረግ ከሐዋርያትም አያንስም ነበር። በድውያንም ላይ እጁንና መስቀሉን ጭኖ ፈጥኖ ይፈውሳቸው ነበር። የኢትዮጵያ ሰዎችም ትህትናውን፣ ንጽህናውን፣ ቅድስናውን፣ ክብሩንም የቀና ሃይማኖትንም መፈወሱንም የአባታችን የአቡነ እስትንፋሰ ክርስቶስን ዝናባ ሁሉ በሰሙ ጊዜ ብዙ ሰዎች ወደ እርሱ መጡ። ዳግመኛም ዲያቆናትና ካህናት፣ ኤጲስቆጶሳት ከሸዋ አገርና ከአማራ ሳይንት ከኢትዮጵያ ምድርም ሁሉ ከእርሱ ይባረኩ ዘንድ ወደ እርሱ መጡ። እርሱም ነዳያንን፣ ምስኪናንን፣ ፈላሲያንን ወዶ ይቀበላቸዋል። እንጀራንና ውሃን ይሰጣቸዋል። የመላእክትን ንጽሕና የወዱ ዘንድ አስሩ ቃላተ ኦሪትንና ስድስቱ ቃላተ ወንጌልን ይጠብቁ ዘንድ ለሰዎች ያስተምራቸዋል። በጾም በጸሎት በተጋደሉ በጾም በጸሎት፣ በተጋድሎ የአባታችንን ሃይማኖት በማስተማርም አጣንን መክሮ ገስጾ ልዑልና ሕያው እግዚአብሔርን ወደ ማወቅ ይመልሳቸዋል። ደጋጎችንም ሰዎች የዲድስቅልያንና የሲኖዶስን መጽሐፍ ያስተምራቸዋል። የጀመሩትንም እንዲፈጽሙ ይመክራቸዋል። መምህራንንም በቅንነት ለሕዝበ ክርስቲያን ያስተምሩ ዘንድ የመጽሐፍንም ቃል ያሳስቧቸዋል። በአንዲት ቀንም የፈወሳቸው ሕሙማንና ዓይነ ስውሮች፣ አንካሶች በክፉ ደዌ የያዙት ቁጥራቸው ሰማንያ ሺ ነው። በፈወሳቸውም ጊዜ እነሱም ተጸጽተው ኃጢአታቸው ወደ ንስሐ ይመለሳሉ። ብዙዎቹን መነኩሳቸዋል። የአብያተ ክርስቲያናት አስተዳዳሪ የሚሆኑ ዘንድ አበምኔት የሚሾማቸውም አሉ። አባታችን አቡነ እስትንፋሰ ክርስቶስም በአንደበቱ የስብከትን ጸናጽልና የምስጋናን ከበሮ ያሰማል። ያለ እረፍትም መቶ ሀምሳ መዝሙረ ዳዊትን አስራ አምስት መሐሌ የነቢያትን፣ አምስት መሐሌ የሰሎሞንን፣ የሰባቱ ዕለታት ውዳሴ ማርያምን ከአንቀጸ ብርሃን ጋር ሰባት ጊዜ በመዓል ሰባት ጊዜም በሌሊት ያደርሳል። ሌሊቱን ሁሉ ቆሞ ያደርሳል። ነቢዩ ዳዊት በየዕለቱ ሰባት ጊዜ አመሰግንሃለሁ፣ ለዓይኖችም ለቅንድቦችም ሽልብታን ለሽፋሽፍቶችም እረፍትን አልሰጥም እንዳለ እንደዚሁ ቆሞ ይጸልያል እንጂ ፈጽሞ አይቀመጥም። እንደሚገለባበጥ መንኮራኩርም ዘጠኝ ሺህ ጊዜ ይሰግር ነበረ። ዓይኑን አቅንቶ እንደ ክረምት ዝናብ እንባውን በእግዚአብሔርና በእመቤታችን በቅድስተ ቅዱሳን በድንግል ማርያም ስዕል ፊት ያፈስ ነበር። ቅዱሳን በሚገረፉበት ገመድ ጀርባውን ይገርፋል። አስራ ሶስቱን ሕማማተ መስቀል በማሰብም በእጁ ድንጋዩን ይዞ አስራ ሶስት ጊዜ በኃይል ደረቱን ይመታ ነበር። አቤቱ ጸሎቴን ስማ፣ ጩኸቴን በፊት ይድረስ፣ ገጸ ምሕረትንም ከእኔ ወደ ሌላ አትመልስ እያለ ከመዝሙር እየጠቀሰ በምስጋና ቃል ወደ እግዚአብሔር ይጮህ ነበር። እግዚአብሔር ይነሳ ጠላቶቹም ከፊቱ ይበተኑ። በነፋስ ፊትም ጢስ ተኖ፣ በእሳት ፊት ሰም አደሮ፣ ማር ቀልጦ እንደሚጠፋ እንደዚሁም ኃጢአተኞችም ከእግዚአብሔር ፊት ይጠፋሉ። ይህንንም ባለ ጊዜ አጋንንት ፈጽሞ ከፊቱ ብን ብለው ይጠፋሉ። እንደዚሁም አባታችን አቡነ እስትንፋሰ ክርስቶስ እነዚህ የታወቁትን ጸሎት ይጸልያል። ሲጸልይም ቆሞ አይደለም ወዙ እንደ ውሃ ነጠብጣብ እስኪፈስ ድረስ ይሰግድ ነበር። የስግደቱም ልክ ተቆጥሮ አይዘለቅም። መልካም ምግባሩም በጣም የተትረፈረፈ የበዛ ነውና ከምድር እስከ ሰማይ የሚደርሱ የብርሃን ምሰሶና የወርቅ መሰላል ስለ ስግደቱና ስለ ጸሎቱ፣ ስለ ትሩፋቱ ብዛትም ቅዱሳን እስኪያደንቁ ድረስ ተተክለው ይታያሉ። አባታች ስለ አቡነ እስትንፋሰ ክርስቶስ ጽድቁና ክብሩ ብዙ ታምራትም ይደረጋል። የወርቅ መሰላልና የብርሃን ምሰሶ የተባሉት በጾምና በጸሎት በሃይማኖት በፍቅር በትህትና ያነጻቸው የእስትንፋሰ ክርስቶስ ንጽሐ ሥጋና ንጽሐ ነፍስ ናቸው። ጸሎቱም ወደ ላይ ወጥቶ እስከ ሰባተኛ ሰማይ እስከ መንበረ ጸባወድ ሲደርስና ዳግመኛ በመሰላል ወደ ታይ ተመልሶ በአዝመራ ጊዜ ብዙ ምርት በአውድማ በብዛትም እንዲመረት ይመረታል። የሰማይ መልአክ ጸሎቱን በምድር የሚተውት አይደለም። የእሱን ጸሎት ለማሳረግ ክንፍን ከክንፍ ጋር እያማቱ እየተጋፉ፣ ከብዛታቸውም የተነሳ ይጨናነቃሉ እንጂ በብዛትም ወደ ላይ የሚወጡ አሉ። አባታችን አቡነ እስትንፋሰ ክርስቶስ ወዳለበት የጠራ መልካም የሆነ የትሩፋቱን ብዛትም አይተው እንደ ምንጭ ውሃ የሚመነጭ ጸሎቱን ያሳርጉ ዘንድ በብዛት ወደ ምድር የሚወርዱ አሉ። ስለ ትሩፋቱ ብዛትም መላእክት ይጎበኙት ዘንድ ይወዳሉ። እነርሱም በዚያ መሰላል የጽርቁንና የትሩፋቱን ፍሬ ይዘው ይወጣሉ። የእርሱ መዓዛና የእሱ መልክ የሰውንም ልብ ይመስጣል። በዚህ ዓለም እርሱን ስላገኙ መላእክት በጣም ይደሰቱበታል። በዚያን ዘመን ከሰው ሁሉ እንደ እርሱ የጽድቅን ሥራ ትሩፋትንም የሚሠራ አላገኙምና፣ የማዕዛው ሽታና ማዕዛ ጸሎቱ ወደ ላይ ወጥቶ ጽራሪያምን ይሞላ ነበር። የጸሎቱን ፍሬ ሰላሳ ቅንጣት የሚሆን አለ፣ ስልሳ ቅንጣትም የሚሆን አለ፣ መቶ ቅንጣትም የሚሆን አለ። አባታችን አቡነ እስትንፋሰ ክርስቶስም የሰማዩንና የምድርን ምስጢር በግልጽ ያያል። በገነትም የወርቅ መሰላልና አምደ ብርሃን ይተከላል። በክንፉም አየራትን ፈለከ ፈለካትን ይበራል። በእውነት አባታችን አቡነ እስትንፋሰ ክርስቶስ ጌታችንን ሁልጊዜ በግልጽ ያያል። ጌታችንም ከእርሱ አይርቅም፣ የፈለገውንም ሁሉ ዘወትር ፈጥኖ ያገኛል። ልበ አምላክ ዳዊት እግዚአብሔርን ሁልጊዜ አየዋለሁ ምስጋናውም ዘወትር በአንደበቴ ነው። ሰውነቴም ዘወትር በእግዚአብሔር ከፍ ከፍ ትላለች እንዳለ ለጸሎት እጁን ዘርግቶ በቆመ ጊዜም የእጆቹ አስሩ ጣቶችና የእግሮቹ አስሩ ጣቶች ፈጽሞ እንደ መብራት እንደ ፀሐይ ያበራሉ። አቡነ ዘበ ሰማያት ብሎ ጸሎትን በጀመረ ጊዜ የሰባቱ ሰማያት በሮች ተከፍተው እስከ መንበረ ጸባዮ ታያል። እግዚአብሔርን ባየ ጊዜ የፈለገውን ይለምናል የፈለገውንም ከአምላኩ ዘንድ ፈጥኖ ያገኛል። አባታችን አቡነ እስትንፋሰ ክርስቶስ የሚፈልገው ፍላጎት ለኃጣህን ምሕረትን ከመለመን በስተቀር ሌላ ምንድን ነው? ብፁዕ አባታችን ሆይ የዓለምን ጨለማነትና የጎዳናዋን ጉጥጉጥ ሁለንተናዋም ድጥ የሚሆን የዓለምን ኑሮ ያወቅህ ጥበብህ ምንኛ ያማረ ነው። ከዚህ በኋላ አባታችን አቡነ እስትንፋሰ ክርስቶስ አርባ መዓልትና አርባ ሌሊት ጾሙ አርባ ዕለትም በተፈጸመ ጊዜ እህል ሳይቀምስ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ መጥቶ አስሩ ቃላተ ኦሪትና ስድስቱ ቃላተ ወንጌል በውስጣቸው የተጻፉበትን ሁለት ጽላቶች ሰጠው። አስቀድሞ ለሙሴ በደብረ ሲና እንደሰጠው ለአባታችን ለአቡነ እስትንፋሰ ክርስቶስም ስድስቱ ቃላትንና አስሩ ቃላትን ሁለቱን ጽላትም ሰጠው። አስሩ ቃላት የተባሉትም እነዚህ ናቸው። በሰማይም ቢሆን በምድርም ቢሆን ከምድር በታችም ቢሆን ከእኔ የበስተቀር ሌላ አምላክ አታምልግ። የፈጣሪህ የእግዚአብሔርን ስም ጠርተህ በሐሰት አትማል። እግዚአብሔር በሐሰት ስሙን ጠርቶ የሚምለውን ሰው ከበደል አያነጻውምና፣ የፈጣሪህ የእግዚአብሔርንም ሰንበት አክብር። ዘመንህ እንዲበዛልህ እናትህንና አባትህን አክብር። አትግደል። አትሰስን፣ አትስረቅ፣ አትመኝ ወንድምህን እንደ ራስህ ውደድ የሚለውን ይህንን ቃል ለእስትንፋሰ ክርስቶስ በሚነግርበት ሰዓት መነኮሳት የሚያስፈራ ድምፅና የነጋሪት ድምፅ ይሰሙ ነበር። ታላቅ ብርሃንም ያዩ ነበር። ተራራውም ይጤስ ነበር። ሕዝቡና መነኮሳት ሁሉ ፈርተው ከሩቅ ሆነው ይመለከቱ ነበር። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ስድስቱ ቃላተ ወንጌልን ቀድሞ ለአንድ ወጣት እንደነገረው ዳግመኛ እንደዚሁ ለአባታችን ለአቡነ እስትንፋሰ ክርስቶስ አትግደል፣ ወደ ሌላ ሰው ሚስትም አትሄድ፣ አትስረቅ፣ በሐሰት ምስክር አትሆን፣ እናትህንና አባትህንም አክብር፣ ወንድምህንም እንደ ራስህ ውደድ ብለው ሰጠው። የአባታችን የአቡነ እስትንፋሰ ክርስቶስ ረዴትና በረከት ጸሎቱም በሀገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለም አድሮ ይኑር፣ አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የደያይቱና አነስተኛ መባ እንደተቀበልክም ለሁል ጊዜ የሚያገለግሉ አራፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋና ተቀበል